አንድ ግዙፍ የፖም ዛፍ አስገራሚ ታሪክ። ከረጅም ጊዜ በፊት አንድ ግዙፍ የፖም ዛፍ ነበር። አንድ ትንሽ ልጅ በየቀኑ እየመጣ በዛፉ ዙሪያ መጫወት ይወድ ነበር። ወደ ዛፉ ጫፍ ይወጣል፣ ፖሞቹን ይበላል፣ በጥላው ስርም ተኝቶ ያሸልባል። ልጁ ዛፉን ይወደው ነበር፣ ዛፉም ከእሱ ጋር መጫወት ይወድ ነበር። ጊዜ ያለፈ ትንሹ ልጅ አደገ፣ እናም በየቀኑ በዛፉ ዙሪያ መጫወቱን አቆመ። አንድ ቀን ልጁ ወደ ዛፉ ተመልሶ መጣ፣ በጣም እንዳዘነ ያስታውቅ ነበር። ና ከእኔ ጋር ተጫወት፣ አለው ዛፉ። እኔ አሁን ልጅ አይደለሁም በዛፎች ዙሪያ አልጫወትም ሲል ልጁ መለስ መጫወቻዎች እፈልጋለሁ፣ እነሱን ለመግዛት ገንዘብ ያስፈልገኛል። ይቅርታ እኔ ገንዘብ የለኝም፣ ነገር ግን ሁሉንም ፖሞቼን ለቅመህ ልትሸጣቸው ትችላለህ፣ በዚህ ገንዘብ ታገኛለህ። ልጁ በጣም ተደሰተ። በዛፉ ላይ ያሉትን ፖሞች በሙሉ ለቅሞ በደስታ ሄደ። ፖሞቹን ከለቀመ በኋላ ልጁ ለረጅም ጊዜ ተመልሶ አልመጣም። ዛፉ አዘነ። ከዓመታት በኋላ ልጁ ጎልማሳ ሆኖ ተመለሰ። ዛፉም በጣም ተደሰተ እና ከእኔ ጋር ተጫወት አለው። ዛፍ ለመጫወት ጊዜ የለኝም፣ ለቤተሰብ የመስራት አለብኝ። ለመጠለያ የሚሆን ቤት ያስፈልገናል፣ ልትረዳኝ ትችላለህ? ይቅርታ እኔ ምንም ቤት የለኝም፣ ነገር ግን ቅርንጫፎችን ቆርጠ ቤትህን ልትሰራባቸው ትችላለህ። ሰውየውም የዛፉን ቅርንጫፎች በሙሉ ቆርጦ በደስታ ሄደ። ዛፉ ሰውየው ደስተኛ ሆኖ በማየቱ ተደሰተ። ነገር ግን ሰውየው ከዚያን ጊዜ ጀምሮ ለረጅም ጊዜ አልተመለሰም። ዛፉ እንደገና ብቸኛና አዝኖ ቀረ። አንድ ሞቃታማ የበጋ ቀን ሰውየው ተመልሶ መጣና ዛፉ በደስታ ፈነደቀ። ና ከእኔ ጋር ተጫወት አለው። ዛፉ እያረጀው ነው ራሴን ለማዝናናት በመርከብ መጓዝ እፈልጋለሁ ጀልባ ልትሰጠኝ ትችላለህ አለ ሰውየው። ጀልባህን ለመስራት ግንዴን ተጠቀም ራቅ ወዳለ ቦታ በመርከብ ተጉዘህ ደስተኛ መሆን ትችላለህ። ስለዚህ ሰውየው ጀልባ ለመስራት የዛፉን ግንድ ቆረጠ። በመርከብ ተጓዘ፣ ለረጅም ጊዜ ግን አልተመለሰም። በመጨረሻም ከብዙ ዓመታት በኋላ ሰውየው ተመለሰ። ይቅርታ ልጄ፣ አሁን ግን ላንተ የምሰጥ ምንም ነገር የለኝም፣ ፖም የለኝም አለ ዛፉ። ችግር የለውም፣ አሁን የምነክስበት ጥርስ የለኝም ሲል ሰውየው መለስ። የምትወጣበት ግንድም የለም፣ አሁን ለዚያ ነገር በጣም አርጅቻለሁ አለ ሰውየው። በእውነት ምንም ልሰጥህ አልችልም የቀረኝ ብቸኛው ነገር እየሞቱ ያሉ ስሮቼ ናቸው አለዛፉ በእንባ እየታጠብ አሁን ብዙ ነገር አያስፈልገኝም የማርፍበት ቦታ ብቻ ነው ከነዚህ ሁሉ ዓመታት በኋላ በጣም ደክሞኛል ሲል ሰውየው መለስ ጥሩ ያረጁ የዛፍ ስሮች ለመደገፍና ለማረፍ ከሁሉ የተሻሉ ናቸውና ከእኔ ጋር ቁጭ ብለህ እረፍ ሰውየው ቁጭ አለ ዛፉም ተደስቶ በእንባ ፈገግ አለ ይህ የሁላችንም ታሪክ ነው ዛፉ ልክ እንደ ወላጆቻችን ነው በልጅነታችን ከእናታችንና ከአባታችን ጋር መጫወት እንወድ ነበር። ስናድግ እንተዋቸዋለን። የምንመጣው የሆነ ነገር ስንፈልግ ወይም ችግር ሲገጥመን ብቻ ነው። ምንም ነገር ቢፈጠር፣ ወላጆች ሁል ጊዜም እዚያው ይኖራሉ። እኛን ደስተኛ ለማድረግ ብቻ የሚችሉትን ሁሉ ይሰጣሉ። ልጁ በዛፉ ላይ ጨካኝ እንደሆነ ልታስቡ ትችላላችሁ፣ ነገር ግን ሁላችንም ወላጆቻችንን የምንይዘው በዚህ መንገድ ነው። እንደ ቀላል ነገር እንቆጥራቸዋለን። ጊዜው እስኪረፍ ድረስ ለሚያደርጉልን ነገር ሁሉ ዋጋ አንሰጥም። ስለዚህ ከዚህ ታሪክ የምንማረው ወላጆቻችሁን በፍቅር እንክብካቤ ያዙ። ዋጋቸውን የምታውቁት ባዶ ወንበራቸውን ስታዩ ነው። እኛ ራሳችን ወላጆች እስክንሆን ድረስ የወላጆቻችንን ፍቅር አናውቅም። ሰላም ሁኑ።